ዓለምን ታንቀጠቅጥ የነበረችው ቤተክርስቲያን ዛሬ አገሯ ላይ ምንም ማትሳ ምንም አሁን እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተናግረን የማንሰማበት ምክንያት ይሄ ነው። አንደመጥም አሁን ለምን ማድረግ በሚገባን ጊዜ ምንም ስላላደረግን የመደመጥ ክብራችን ከአፋችን ተወስዷል። በሌሎቹ ጉዳዮች ላይ እኮ ሲኖዶሱ ሊሰበሰብ ይችላል። በእነዚህ ጉዳዮች ከሆኑስ በካህናቱ ሞተ ቤተክርስቲያን መቃጠል ጉዳይ ከሆኑ ዝም። ይናገር ሰው ካለ ቢታሰርም ዝም ልናገር ሰው ካለ ቢሰቃኝ ዝም። አሁን ሰው እየተገደለ እየተቀነጠሰ የሚጣለው የሃይማኖት አባቶች ነን በሚሉት ዙሪያ እንዘን። ውስጣችን ምንም ባናደርግ እንኳን በውስጣችን ግን እንዘን። ዛሬ በየመንገዱ የወደቁ ሰዎች አሉ። እኔና እናንተ ሳምራዊ እንድንሆን ያስፈልጋል። አንድ ሰው ከኢየሩሳሌም ወደ ኢያሪኮ ሲወርድ ይላል። ከኢየሩሳሌም ወዴት ሲወርድ? ወደ ኢያሪኮ ምን ሲል ሲወርድ ነው? ቃላቶቹን እያንዳንዳቸውን ከተመለከታችኋቸው ሁልጊዜ ጌታ በሆነ ምሳሌ እንጂ ባልሆነ ምሳሌ አያስተምርም ይላሉ መተርጉማ። ምን ማለት ነው? የሚገልጣቸው አገላለጦች ቃላቶቹ ተናግረን የጨረስናቸው አይደለም፣ አያልቁም። በነገራችን ላይ ማንም ሰው ወንጌል ገብቶኛል እስከ መጨረሻው የሚል ሰው ውሸታም፣ ወንጌልም ላይ ሐሰት የሚናገር ሰው ነው። ወንጌል በየጊዜው እየተገለጠ እየበራ የሚሄድ ምስጢር ነው። ልክ እንደ ብርሃን እየጨመረ እየጨመረ እየጨመረ የሚሄድ ምስጢር ነው እንጂ በአንድ ጊዜ የሚገለጥ አይደለም። ጨርሰን አናውቀውም ወንጌል እና ከኢየሩሳሌም ወደ ኢያሪኮ ሲወርድ ይላል። ኢያሪኮ የሲኦል ምሳሌ ነው። ኢያሪኮ የሞት ምሳሌ ነው። ኢያሪኮ የመቃብር ምሳሌ ነው። ኢያሪኮ የዝቅጠት ምሳሌ ነው። ኢያሪኮ የውርደት ምሳሌ ነው። ኢየሩሳሌም የከፍታ ምሳሌ ነው። ልዕልና ነው፣ የነፍስ ልዕልና፣ የእውቀት፣ የመንፈሳዊነት፣ የሃይማኖት፣ የክርስትና፣ የዚህ ከፍታ የሚያሳይ ነው። ኢየሩሳሌም የሚለው ኢየሩሳሌም ማለትም ሀገረ ሰላም ማለት ሰላም ሀገር ማለት እና ከኢየሩሳሌም ወደ ኢያሪኮ ሲወርድ ይህንን መተርጉማል ከኢየሩሳሌም ወደ ኢያሪኮ 18 ማይል ርቀት አለው ይላል። ስንት ማይል አልኳችሁ? 18 ማይል ርቀት አለ። እና ኢያሪኮ የሚባለው በጣም በተለይ መሄጃው መንገዱ የበጣም አለት የበዛበት በረሃማ፣ እጅግ በጣም የሚያስጨንቅ ከዛ ደግሞ ኢያሪኮ ሸለቋማ፣ ወንዛማ የሚባል አይነት ዝቅተኛ የሚባል ቦታ እና ከኢየሩሳሌም ወደ ኢያሪኮ ሲወርድ ብሎ ይጀምርና ወንበዴዎች አገኙት ይላል። የመጀመሪያው ሰውየው ከኢየሩሳሌም ስለወጣ ወንበዴዎቹ ወደቀ ወንበዴዎቹ ወደቀ፣ ከከፍታው ሲወርድ ማለት ነው። አንዱ ትልቁ ነገር ከከፍታችን ስንወርድ የመጀመሪያው አጋንንት ያገኙ። ወንበዴዎች የተባሉት አጋንንት ናቸው፣ ርኩሳን መናፍስት ናቸው፣ እኩያን መናፍስት ናቸው። እግዚአብሔር ከክፉ መናፍስት ሁላችንንም ይሰውረው እና ከቤተ ክርስቲያን ስንወርድ፣ ከጸጋችን ስንወርድ፣ ከመንፈሳዊነታችን ስወርድ ከነበረን ማንነታችን መንፈሳዊ ማንነታችን ከደግነታችን ስንወርድ መጀመሪያ የሚቀበሉ አጋንንት ናቸው። ርኩሳን መናፍስት ናቸው። ገፈፉት ይላን፣ ደበደቡት ይላል። ከዛ በህይወትና በሟት መካከል ጥለውት ሄዱ ይላል። ከዛ አንድ ካህን መጣ ይላል። አለፈው ይላ፣ አይቶት ገለል ብሎ አለፈ ይላል። ከዛ ሌዋዊ መጣ ይላል። ከዛ አይቶት ገለል ብሎ አለፈ ይላል። ከዛ ሳምራዊ መጣ ይላል። እዛ ግን አዘነለት፣ ቀረበ በቁስሉ ላይ ዘይትና የወይን ጠጅ አፈሰሰበት በአህያው ጭኖ ወደ እንግዶች ማደሪያ ወሰደው፣ ለማለመድኃኒተኛ ሰጠው ሁለት ዲናር ከፍሮ የከሰርከው ቢኖር ስመለስ እከፍልሃለሁ ብሎ ሄደ። ይ ታሪኩ ባጭሩ። ሄ አሁን ይሄ የመጀመሪያው ከኢየሩሳሌም ወደ እያሪኮ ወረደ፣ ከዛ ወንበዴዎች እጅ ወደቀ። ከዛ የመጀመሪያው ገፈፉት፣ ከዛ ምን አረጉት? ደበደቡት፣ ከዛ ምን አረጉት? ጥለውት ሄዱ። ሶስቱን ነገሮች ትመለከታላቸው። የመጀመሪያው ገፈፉት ማለት ልብሱን ገፈፉት፣ ያለውን ነገር ወሰዱት ሁለተኛው ደበደቡት ማለት ወስደው ብቻ ገፈው ብቻ አልተዉትም፣ አጠቁት፣ ደበደቡት፣ አሰቃዩት፣ አቆሱ። ከዛ ደግሞ ትተውት ሄዱ፣ ጥለውት ሄዱ። የመጀመሪያው ከከፍታችን ስንወርድ እንገፈፋል። ምንድን ነው የምንገፈፈው? እውቀት፣ ጥበብ፣ ትዕይትና ጸጋ፣ መንፈሳዊ ልጅነት፣ እነዚህ ነገሮች እንገፈፋል። ከዛ ቀጥሎ ደግሞ መገፈፍ ብቻ አይደለም እንደበደባለን። ከዛ ቀጥሎ ደግሞ ምን መንገድ ላይ ተጥለን እንገኛለን። ጥለው ይሄዳል። እነዚህ ሶስቱ ነገሮች እኛ ማህበረሰብ ውስጥ እየተከናወኑ ያሉ ነገሮች ናቸው። አሁን የነገረ ድህነቱን ትምህርት ትቼ ነው የነገረ ክርስቶሱን ትምህርት ትቼ ነው እንዳላበዛ እንዳላሰፋ፣ ግን የእኛን ማህበረሰብ መጀመሪያ ከኢየሩሳሌም ወደ እያሪኮ ወረድን። እንደ ማህበረሰብ እንደ ህዝብ ማለት ነው። የወረድነው በምንድነው የወረድነው? በሥነ ምግባር ምንድነው? በሥነ ምግባር መውረድ ማለት ክፉ መሆን፣ ጨካኝ መሆን፣ በቀለኛ መሆን፣ ብሔርተኛ መሆን፣ በቋንቋ መለያየት፣ በጦርነት ክፉ መሆን፣ እናቶችን መግደል፣ ህፃናትን መግደል፣ ሽማግሌዎችን መግደል፣ አንዱ ብሔር አንዱ ብሔር ላይ መነሳ። እነዚህ ነገሮች መውደቅ ናቸው። ከኢየሩሳሌም ወደ ኢያሪኮ መውረድ፣ ከአባቶቻችን ከፍታ መውረድ። ይሄ የነበረውን አብሮነት እሱን መናድ፣ ህብረታችንን መናድ፣ ኢትዮጵያዊነቱን መናድ፣ ክርስትናውን መናድ፣ መንፈሳዊነቱን መናድ አብሮ መብላት አብሮ መጠጣቱን መናድ ይሄ በፊት በግቢ የነበረውን ዝምድና እሱን መናድ ሰው በመሆን መከበር የነበረበትን ሀገር እሱን መናድ እነዚህ ነገሮች አውርደን ፈጥፍጠናቸው እንደ ማህበረሰብ ወርደን እንደ ህዝብ ብዙ ጊዜ እናገራለሁ የህዝብ ኃጢአት ሰርተን የህዝብ ኃጢአት ደግሞ ለዚህ ንስሐ አልገባንበት የሚያሳዝነው ይሄ ለዚህ ንስሐ ማለት ምንም የጠፋብን አሁን ብዙ ጊዜ የምለው ነገር አለ በመረጃ እንደምታውቁት በሚሊዮን ደረጃ ሰዎች ሞተውብናል። በዚህም በዚህም አሁን ድንበር ምናምን አይደለም እምላችሁ ኢትዮጵያውያን የሆኑ ሰዎች በሚሊዮን የሚቆጠሩ ሰዎች በጦርነት ሞተዋል። በእኛ የሞቱ እኛ የገደል ናቸው። በአንድም በሌላ መንገድ በቀጥታ የተኮስላ እንሆን እንችላለን። አክቲቪስት ሆነን የገደል ናቸው፣ እየጻፍን የገደል ናቸው፣ ጦር ሜዳ ድረስ ሂደን እንዲህ ቢሆን እንዲያ ቢሆን ብለን የገደል ናቸው፣ ጦርነቱን ደግፈን የገደል ናቸው በሐሳብ የታባቱ ሰራለት እንዲህ በለው እያልን የገደል ናቸው። እንደ ህዝብ የሠራ ናቸው ኃጢአቶች አሉ። ልክ አሁን ጦርነቱ ላይ ሲሆን እንደ ህዝብ ወጥተን ኃጢአቱን ሰርተን፣ ግን ጦርነቱ ካለቀ በኋላ እነዚያ ሰዎች ፖለቲከኞቹ ሲታረቁ፣ እኛ ግን እስካሁን ድረስ እርቅ አላደረም ንስሐ አልገባንበት መሆን የነበረበት እንደሆነ ታውቃላችሁ። እንደ ህዝብ ተሰብስበን አፍረን በአደባባይ የይቅርታ ቀን የንስሐ ቀን አውጀ ደረታችንን እየደቃን እግዚአብሔር እንዲምረን ጦማችንን መዋል ሁሉ ነበረብን ቢያንስ ለአንድ ቀን። ግን ያን አላደረግም። ይሄ ብቻም አይደለም። እቃ የጠፋብን እንኳን አንመስለን እቃ እንኳን ሰው የሞተብን እቃ የጣልን እንኳን አይመስለንም። እንደገና ስለ ጦርነቶች እናወራለን። አሁንም አሁንም ሰባት ልጆች ለቀበሩ እናቶች ኃላፊነት አንወስድም። ሰባት ልጆች ሰባት ወንዶች ልጆች ለቀበሩ እናቶች አሁንም ወገባቸው ላይ ገመድ ያሰሩ እናቶች ሰንሰለት ያሰሩ እናቶች አሁንም፣ ሰባት ፎቶ የወንድ ልጆቻቸውን ፎቶ ሰብስበው በየተራ እያዩ የሚያለቅሱ እናቶች። ማንም ማንም እነሱን የሚያጽናናቸው የለም። ማንም የሚደርስላቸው የለም። ለዚህ እንኳን አናፍረው። አያችሁ፣ እንደ ማህበረሰብ ከኢየሩሳሌም የወረድንበት፣ ከከፍታችን የወረድንበት፣ ከኢትዮጵያዊነት የወረድንበት፣ ከመንፈሳዊነት የወረድንበት ደግሞ አለማፈራችን። አያችሁ፣ መገፈፋችን፣ ከዚያ መደብደባችን፣ ከዛ መንገድ ላይ የተጣልን መሆናችን፣ መጨረሻ ላይ እንደዛ ነው የሚሆነው። ተትተን እንሄዳለን አሁን እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተናግረን የማንሰማበት ምክንያት ይሄ ነው። አንደመጥም አሁን ለምን ተጥለናል? ወድቀናል። አሁን ቤተክርስቲያን ተቃጠለ እንዲሆነ ብለን እሪ ብንል ማንም አይሰማም። ካህን ተገደለ ሲባል እሪ ብንል ማንም አይሰማም። ሊቃውንት እየተገደሉ እንዲሆነ ብንል ማንም አይሰማም። ለምን እንደሆነ ታውቃላችሁ? ማድረግ በሚገባን ጊዜ ምንም ስላላደረግን የመደመጥ ክብራችን ከአፋችን ተወስዷል። የሞገሳችን ተወስዷል። ክብራችን ተወስዷል። ለዚህ ምንናገረው ነገር እንዳይሰማ ጫና እንዳያደርግ። ቤተክርስቲያኒቱ በዓለም አቀፍ ደረጃ ተሰሚነት የነበራት ዓለምን ታንቀጠቅጥ የነበረችዋ ቤተክርስቲያን ዛሬ አገሯ ላይ ምንም አትሰራም። ምን እነዚህ ነገሮች ከኛው ከራሳችን የመጡ ችግሮች ናቸው። ምክንያቱም ሰው ሲሞት ዝም ብለን ከዚያ ቀጥሎ ምንድን ነው የሚለውን ካህኑ ያየዋል አይደል፣ ገለል ብሎ ያልፋል። ከዛስ ሌዋዊ ይመጣል አይደል፣ ገለል ብሎ ያልፋል። ሳምራዊው ግን አዘነለት። ካህንና ሌዋዊ የሚለው ለምን እንደተጠቀሱ ታውቃላችሁ? በዚህ ቦታ ይሄ ያሪኮ ተብሎ በሚጠራው ስፍራ ከ12000 በላይ በዚያ ጊዜ ጌታ ባስተማረበት ጊዜ ከ12 ሺህ በላይ ካህናትና ሌዋውያን ይኖሩ ነበር። ከስንት ሺህ በላይ አልኳችሁ? የካህናት መንደር ነው ማለት ነው። የካህናት መንደር ነው ያ መንደር። ሰውየው ተደብድቦ፣ ሰውየው ተገፎ፣ ወንበዴዎቹ ያሉት ወንበዴዎቹ የሚገኙት የካህናቱ መንደር አጠገብ ነው። አሁን ውንብድና ያለው አገልጋዩ መንደር አጠገብ ነው። ካህኑ መንደር አጠገብ ነው የካህኑ ሰፈር አጠገብ አሁን ሰው እየተገደለ እየተቀነጠሰ የሚጣለው የሃይማኖት አባቶች ነን በሚሉት ዙሪያ በየትኛውም በኦርቶዶክሱ ብቻ አይደለም በሙስሊሙ በፕሮቴስታንቱ በየትም ክፋት ያለው ውንብድና ያለው ጭካኔ ያለው ሌብነት ያለው ማጭበርበር ያለው ማስመሰል ያለው ውሸት ያለው በጣም ብዙ ነገሮች አሁን በአገልጋይ መንደር ነው ያለው ይህ ሰው እየተደብድቦ የተጣለው በዚያ መንደር ከዚያ ካህኑ ይመጣና ሲያየው ገለል ብሎት ነው የሚያልፈው እንዳይነካው ተጠንቅቆ በካህናት ተገለዋል ይባላል አይደል ሊቃውን ተገለዋል ይባላል አይደል ሊቃነ ጳጳሳቱ ፌስቡክ ይጠቀማሉ አይተው ላይክ ማድረግ አይፈልጉም እንዳይነካቸው ገለል ብሎ ያል እንዳይነካቸው አልሰማሁም አላየሁም በዚህ ጉዳይ ላይ ምንም ቢሆን በሌሎቹ ጉዳዮች ላይ እኮ ሲኖዶሱ ሊሰበሰብ ይችላል በእነዚህ ጉዳዮች ከሆኑስ ውስጥ በካህናት ሞተ ቤተክርስቲያን መቃጠል ጉዳይ ከሆኑ ዝም ይናገር ሰው ካለ ቢታሰር ዝም ይናገር ሰው ካለ ቢሰቃይ ዝም። ካህኑ አይቶ ያልፋል። ከዛ ሌዋዊው ይመጣል፣ ሌላኛው አገልጋይ ይመጣል። ያየውና ወድቋል እኮ ይሄ ሰው አላዘነለትም፣ አይቶት ዝም። ኃላፊነቱን አልተወጣም። አስራ ሁለት ሺህ በላይ ካህናትና ሌዋውያን አሉ። ከእነዚህ ሰዎች አንዱ ይህን ሰው አላገዘውም። ሳምራዊው መጣ፣ ያልተጠበቀው ሰው ሳምራዊ ማለት ከሰማርያ ወገን የሆነ አይሁዳዊ ያልሆነ ማለት ነው። አይሁዳዊ ያልሆነ፣ ከይሁዳ ወገን ያልሆነ፣ ከሰማሪያ ወገን የሆነ አይሁድ አብዝተው የሚጠሏቸው ማለት ነው። ሳምራውያን የሚባሉት ሰማሪያ በሚባለው ሀገር ሳምራውያን ይባላሉ። ለአንድ ሰው ብቻ ሲሆን ሳምራዊ፣ ለሴት ሲሆን ደግሞ ሳምራዊት ይባላል። ለብዙ ሲሆን ሳምራውያን፣ ሳምራውያት፣ ለሴቶች ሳምራውያት፣ ለወንዶች ደግሞ ሳምራውያን ይባላል። ይህ ሳምራዊ ሰው መጣና አዘነለት ይላል። ምን አለለን? ሳምራዊ ማለት የእኛ ሊቃውንት ሲተረጉሙ አቃቤ ሀገር ማለት ነው ይላሉ። እስኪ በሉ አቃቤ ሀገር ነው ምን ማለት ይመስላችኋል? ጥሩ ምን የሚጠብቅ አገር የሚጠብቅ ማለት አቃቤ ሀገር። ካህኑ ሀገር አልጠበቀም። ምክንያቱም ምን አደረገ? አይቶት ገለል ብሏል። ሌዋዊውስ አየው፣ ሀገር አልጠበቀም። ለምን አይቶት ገለል ብሏል። አሁን አገር እየጠበቀ የተገኘው ማንኛው ሆነ? ሳምራዊ። ያልተጠበቀው ሰው ይህን አገር የሚጠብቁት ሰዎች እነማን እንደሆኑ አናውቅም። ያልኳችሁ ቅድም ማን እንደሚጠብቅ አታውቅ ማን እንደሚጠብቀው አንዳንዶቻችን እድላቸውን የቀማንባቸው ሰዎች ሊሆኑ ይችላሉ። ሀገሪቱን የሚጠብቁ እኛ በጥሩ መኪና እየሄድን ጥቁር መስታወት አድርገን፣ መስታወቱን ዝቅ አድርገን አስር ብር እንሰጣቸው ሰዎች እኛ በሙስና የቀማናቸው እድላቸውን የበላንባቸው ሰዎች ሊሆኑ ይችላሉ በሙሰኛ ባለሥልጣን እድላቸው የተወሰደባቸው፣ እድላቸው የተቀማባቸው፣ በሙሰኛ ካህን፣ ባጭበርባሪ አገልጋይ፣ በውሸታም አገልጋይ፣ በአስመሳይ አገልጋይ እድላቸው የተወሰደባቸው የሚሰቃዩ አሁንኛ ሳንቲም ስንሰጥ ለሚለምኑ ሰዎች ሳሚስ ሳንቲም ስንሰጥ የለገስን ነው የሚመስልን፣ እዳ እንዳለብን ስታውቃላችሁ። እዳ እዳ እዳ የነዚህ ህፃናት እዳ እነዚህ በየመንገዱ አሁን እጃቸውን የሚዘረጉልን ህፃናት እኛ ለምቾታችን ያፈናቀልናቸው ህፃናት ናቸው። በጦርነት ያፈናቀልናቸው ከሀገራቸው እንዲወጡ የተደረጉ ህፃናት ዓይናቸው ጉድ እያየ በሬሳ ላይ እየተራመዱ ከሞት ተርፈው እዚህ የደረሱ ልጆች ናቸው ብዙዎቹ። ለዚህ ዕዳ እንኳን ተጠያቂ እንደሆን እናናውቅ። እንደዚህ ስል እናንተን ለማስጨነቅ አይደለም፣ ውለት ለመናገር እንደ ሀገር ነው የምላችሁ እንደ ህዝብ ነው የምላችሁ። ካህኑ አይቶ ገለል ብሎ አለፈ። ሌዋዊው አይቶ ገለል ብሎ አለፈ። ከዛ ሳምራዊ መጣ፣ አዘነለት ያልተጠበቀ ያልተጠበቀ አይሁዳዊ አይደለም ካህን አይደለም ለዋዊ አይደለም በቤተ መቅደስ ገብቶ መሥዋዕት የሚያሳርግ አይደለም ዕጣን የሚያሸት አይደለም በእግዚአብሔር ፊት የሚቆም አይደለም ግን ሳምራው አንዳንድ ጊዜ እኔና እናንተ ቤተ መቅደስ ውስጥ ስለሆንን ብቻ እኛ ላንሆን እንችላለን ሥጋውን ደሙን የምንቀበለው ውጭ ያሉ ሰዎች ሊሆኑ ይችላሉ ሥጋውን ደሙን የሚቀበለው ጀልባ ላይ ያለው በመርከብ የሚሄደው በአውሮፕላን ውስጥ ያለው በሆስፒታል ውስጥ ያለው ስራውን ባንክ ቤት የሚሰራ በአግባብ በኃላፊነት ሐኪም ቤት ሆኖ በአግባቡ በኃላፊነቱ ኃላፊነቱን እየተወጣ የሚያክመው ዶክተር ሊሆን ይችላል። የሚቀበለው የሚቆርበው። እና እናንተ ነጭ ለብሰን ተስፋ እንድትቆርጡ አይደለም ይህን የምላችሁ የእግዚአብሔር ስራ ድንቅ ስለሆነ፣ እና እናንተ ነጭ ለብሰን ሥጋውን ደሙ ልንቀበል ቀርበን ሊሆን ይችላል። ማይገባን ከሆነ ግን መልአክ ቀምቶ ወስዶ ነጭ ጋውን ለብሶ የሚያክመው ሰው አልጋ ላይ በሽተኛ የሚያገላብጠው ሰው ለዛ ወስዶ መልአክ ሊያቆርበው ይችላል። ስራ ለሚሰራው ሰው ሳይት ወጥቶ ህንፃ ለሚገነባው መሐንዲስ ወስዶ ሊያቆርበው ይችላል። የሚገባው ከሆነ የሚገባው ከሆነ ማን ሀገር እንደሚጠብቅ አናውቅ። ማን ሀገር እንደሚጠብቅ ለማን ሀገር ሁለታ እንደሚውል አናውቅ። በጣም ብዙ ከኛ ያለፉ። እንደው መምጣታችን ትርጉም የለውም እንዳትሉኝ ደግሞ እንደዚህ ስላችሁ እየተረዳችሁ ነው አይደለም። ነገር ግን በዙሪያችን ምን አይነት ሰዎች እንዳሉ እንድናይ ነው። ሳምራዊው አዘነለ። ከዚያ ሰ የወይን ጠጅና ዘይት በቁስሉ ላይ አፈሰሰለን አስደናቂው፣ እሱ ከአህያ ወርዶ በራሱ አህያ ጭኖ ወደ እንግዶች ማደሪያ ወስዶ እስከ ማግስቱ ድረስ ጠብቆ በጠዋት ተነስቶ ለባለ መድኃኒተኛው ሁለት ዲናር ሰጠው። ስንት ዲናር ሰጠው? ሁለት ዲናር። እኔ ደግሞ የሚደንቀኝ ሁለቱን ዲናር ከሰጠ በኋላ ለሰውየው እንዲህ ይለው፣ ከዚህ የበለጠ የከሰርከው ቢኖር እፈድ የክ አመግብአቴ ስመለስ እከፍልሃለኋል። ምን ስል እከፍልሃለሁ? ደሞ እኮ የሰውዬ አስደናቂው ሊመለስ ነው ገና ሊመለስ ነው ገና። በአህያው ጭኖ መድኃኒተኛ ጋር ደርሶታል። ከዚህ በኋላ ታክሞ ይዳን እኔ ምን አገባኝ አላለም። ተመልሶ ሊጠይቀው የታመነ ሰው፣ ደግ ሰው፣ ርኅሩ ሰው፣ እስከ መጨረሻው ኪዳኑን ያጸና ሰው። ቅዱሳን ማለት እንደዚህ ናቸው። ቅዱሳንን የምናከብራቸው ለምን እንደሆነ ታውቃላችሁ? ይመለሳሉ። ይመለሳሉ ማለት ምን ማለት መሰላችሁ? ሞተዋል፣ ግን ደግሞ ቃል ኪዳናቸው አለ። በስጋ ሞተዋል ስጋቸው መቃብር ውስጥ ነው። በነፍስ ግን ይመለሳሉ ወደኛ። እንዴት ብለው በቃል ኪዳናቸው? በየወሩ በእግዚአብሔር ፊት ያሳስባሉ፣ በየአመቱ በእግዚአብሔር ፊት ያሳስባሉ፣ በየቀኑ በእግዚአብሔር ፊት ያሳስባሉ። ሂደው አይቀሩም። ምን ይላሉ? ይመለሳሉ። ልክ እንደዚህ ሰው። ይሄ ቅዱሳን ምሳሌ ነው የኦርቶዶክሳዊ ምሳሌ ነው። ሀገር የሚጠብቅ አንድ ሰው ነው የሚለው ምሳሌው። ጌታ ሲመስል አይሁዳዊ ብሎ አይደለም የሚመስለው። ሰውየው የተደበደበውን ሰው አንድ ሰው ብሎ ነው የሚመልሰው። ስንት ሰው አንድ ሰው ለምን አይሁዳዊ አላለም? ለምን እስራኤላዊ አላለም? ቢባል ሰው የሆነ ሁሉ መረዳት ስላለበት ማንኛውም ሰው ቢወድቅ ማገዝ ስለሚገባ ማዘን ስለሚገባ፣ የሉቃስ ወንጌል ራፍ 10 ቁጥር 37 ላይ እንግዲህ አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ አጠቃላይ ስለ ክርስትና ያስተማረበት ትምህርት ነው። ስለ ኦርቶዶክሳዊነት ያስተማረበት ትምህርት ነው። ይሄ ሰው አዘነለት እና ስላዘነለት፣ ምህረት ስላደረገለት ባልንጀራ ተብሎ ተጠራ። እኛ ቅዱስ አለን ለምን እናከብራቸዋለን ሲባል ምህረት ያደረጉልን ናቸው ምን ያደረጉልን ምህረት ያደረጉ ቅዱሳን ባልንጀራ ተብለው የሚጠሩ ለዚያ ነው ጎረቤቶቻችን የሚባሉት ለዛ ጓደኞቻችን የሚባሉት ለዛ ነው የምናከብራቸው ለዛ ነው ምንወዳቸው ለዛ ነው ጽላት በስማቸው የምንቀርጽላቸው በስማቸው መታሰቢያ ያለበት ቤተክርስቲያን የምንሰራላቸው ስዕል አስለን የጸጋ ስግደት የምንሰግድላቸው ዝክር የምንዘክርላቸው ምን ያደረጉ ስለሆኑ ነው ምህረት ያደረጉ ስለሆኑ መለኪያው መለኪያው ቅዱሳን የሚለኩት መመዘኛው መስፈርቱ ምሕረት ባደረገ በቀደም አይደለም። ምሕረት ባደረገ በሞተ ብቻ አይደለም። ምሕረት ባደረገ በሰማይትነታቸው ብቻ አይደለም። ምሕረት ባደረገ ይቅርታ ባደረገ፣ በራራ፣ ባዘነ በዚህ ነው መለኪያው። ይሄ ነው ክርስቲያኑ። ዛሬ በየመንገዱ የወደቁ ሰዎች አሉ። እኔና እናንተ ሳምራዊ እንድንሆን ያስፈልጋል። መልእክቴ ጨረስኩኝ። እኔና እናንተ ልናደርጋቸው የሚገቡ ነገሮች በጣም ብዙ ብዙ ብዙ። በየመንገዳቸውን የወደቁ ሰዎች አሉ። በሱስ የወደቁ ሰዎች ሃይማኖት በመቀየር የወደቁ ሰዎች፣ በክህደት የወደቁ ሰዎች፣ በትዳር የወደቁ ሰዎች፣ በዝሙት የወደቁ ሰዎች፣ በጭንቀት የወደቁ ሰዎች፣ በድብርት የወደቁ ሰዎች፣ ተስፋ በመቁረጥ የወደቁ ሰዎች፣ በሐዘን የወደቁ ሰዎች፣ በዚህ ሰዓት ደግሞ በተለይ በረሃብ የወደቁ ሰዎች። ሚራብ ሰው አለ፣ ከምታስቡት በላይ ሚራብ ሰው አለ። መለመን የሚያፍር የእኛን ፊት ማየት የሚያፍር ባህሉ ስላልሆነ ለመነመን መውጣት ያልቻለ ቤቱን ዘግቶ በረሃብ የሚጠበስ ሰው በየመንገዳችን የወደቀ ሰው፣ ስንት ሰው አልፈን መተን ይሆን? ስንት ሰው ረግጠን መተን ይሆን? በስንት ሰው ላይ ጨክነን ይሆን? ስንት ሰው አሳቀን ይሆን? ስንት ሰው አሸማቀን ይሆን? ስንት ሰው ለምንሆን እያለን እምቢ ብለን ይሆን? ስንት ሰው ላይ ተኮሳትረን ይሆን? ስንት ሰው ላይ ተቆጥተን ይሆን? በጣም ብዙ ሰዎች አስጨንቀን ይሆን? አያችሁ፣ ሳምራዊውን መሆን ካልቻለን፣ ካላዘንላቸው እግዚአብሔር እኛ ላይ እንዴት ሊያዝን ይችላል? እንዴት ሊራራ ይችላል? ቅዱስ ዮሐንስ አፈወርቅ ይናገራል። ወደ መቅደሱ ስትመጣ አንድ ሰው ረግተ ቀመጣህ ክርስቶስን መቅደስ ውስጥ አታገኘውም ይላል። ለምን? እዚህ አልፈ ህዋን ነው የሚለው። ያ የወደቀው ሰው ክርስቶስ ነው። ያ የለመነህ ሰው ክርስቶስ ነው። ምክንያቱም ክርስቶስ ጋር የቆረሰለት ደም ያፈሰሰለት የሞተለት ሰው ራሱን አሳልፎ የሰጠለት ደሙን ያፈሰሰለት መስቀል ተሸክሞ የተደፋለት ሰው ነው። ለሰው ትርጉም ይኖረን፣ ለጎረቤቶቻችን ትርጉም ይኖረን፣ ርኅራሄ ይኑረን። የይቅርታ ሰዎች እንሆን፣ እንዘን። ውስጣችን ምንም ባናደርግ እንኳን በውስጣችን ግን እንዘን። ሦስት መቶ አሥራ ስምንቱ ሊቃውንት እንዲህ ይላል፣ ለእመ ብከ ሃቢ ይላል፣ ጨረስኩኝ፣ ይኖርህ ስጥ። ወለእመ አልብከ እይነከ ይከውነከ ነውረ ወኢምንትኒ። ነገር ግን ባይኖርህ ነውረ አይሆንብህም። ግን ፍቱ በልብከ ከመታ ሰኒ፣ በልብህ መልካም ባደርግ ብለ ተመኝ ቢኖሮ ይኖሮ እሰጠው ነበር ቢኖሮ ይኖሮ እለግሰው ነበር ቢኖሮ ይኖሮ አበላው ነበር ቢኖሮ ይኖሮ አጠጣው ነበር ቢኖሮ ይኖሮ አለብሰው ነበር ብለህ በልብህ ህዘን። በቃ ይሄ እኔ አሁን በጣም የሚያስፈራኝ አንዱ በእኛ ትውልድ በእኔ ትውልድ የሚያስፈራኝ እንዲህ አይነት ርኅራኄ ከውስጣችን ርቆ፣ አሁን አይታችሁት ከሆነ ሰው ቀድሞ ይፈርዳል። ለምሳሌ አንድ ቪዲዮችሁን ቢያይ ቶሎ ብሎ ሰው ይሄ ደግሞ አስመሳይ፣ ይሄ እኔ እኮ እንዲህ እያለ ይሆናል ይላችኋል። ቶሎ ብሎ የምትነግሩትን ፖዘቲቭ ነገር ትቶ ኔጌቲቭን ነገር ያስባል። ጨለማ ጨለማ ክፉ ክፉን ያስባል። መጥፎ ነገር ያስባል። ከዛ ከፍ ስትሉ ደግሞ ሴራ ሴራውን ያስባል። እንዴት እንደሚጥላችሁ ያስባል። እንዴት እንደምትወድቁ ያስባል። በጣም ከባድ ጨለምተኝነት እየተፈጠረ ነው። በጣም ከባድ ጥቁር የሆነ አይምሯችን ውስጥ ጥቁር የሆነ ነገር እየተፈጠረ ነው ያ እንደ ክርስቲያን ማስወገድ ያስፈልጋል። አምላካችን እግዚአብሔር ለሁላችንም ብርሃን የሆነ ልብ ያድለን። ቅዱሳንን ስለ ማክበር ብትጠየቁ ምን ያደረገለት ብላችሁ ትመልሳላችሁ? ምሕረት ያደረገለት ብላችሁ፣ ሳምራውያን ብላችሁ ተጠሯቸው። አቃቤ ሀገር ናቸው፣ ሀገር የሚጠብቁ ናቸው። በምልጃቸው ሀገር ይጠብቃል፣ በጸሎታቸው ሀገር ይጠብቃል። ይቺ ሀገር እንደኛ ክፋት ቢሆን ፈርሳ ነበር። ይቺ ሀገር እንደኛ ክፋት ቢሆን የለችም፣ ድምጥማጧ፣ ስማ ጠራሯ ከምድረ ገጽ ከካርታ ተሰርዞ ነበር እንደኛ ክፉነት ቢሆን ነገር ግን በቅዱሳን ጸሎት፣ በአባቶቻችን ጸሎት፣ በካህናቱ ጸሎት፣ በቀደሙ አባቶቻችን በሕይወተ ስጋ የሌሉ በአጸደ ነፍስ ያሉ በእነሱ ምልጃ ይቺ ሀገር ኢትዮጵያ እግዚአብሔርን ስም እየጠራች ትኖራለች። ምክንያቱም ምህረት የሚያደርጉ አባቶች ስላሉ፣ በዚህ ምክንያት እኛም ምህረት እያደረግን እንድንኖር እንታዘዛለን። አምላካችን ለሁላችን የምህረት ልብ ያደለን ያስተማረን የአባቶቻችን አምላክ እግዚአብሔር ይክበር ይመስገን።